በቤሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ቦክጂ ቀበሌ ውስጥ ዛሬ በንጹሐን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች ሕይወታቸውን ማጣታቸውን ተዘገበ። በተደጋጋሚ በንጹሐን ዜጎች ላይ የሚፈጸምን ጥቃት ሲያስተናግድ የቆየው ቤሻንጉል ጉሙዝ ክልል ዛሬም ከፍተኛ የሰላማዊ ዜጎች እልቂት እንዳስተናገደ ተዘግቧል። በዞኑ ቦኪጂ ቀበሌ ውስጥ ታጣቂዎች ዛሬ ቅዳሜ ጠዋት በፈጸሙት ጥቃት አርባ በላይ ሰዎች ሕይወታቸው ማለፉንና በርካቶች በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡ ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኑራቸው አይኑራቸው በማይታወቁ የታጠቁ ኃይሎች ንጹሐን ዜጎች ተጨፍጭፈዋል። የመንግስት ኃይሎች ጩኸት ብናያሰማም እየሰሙ ያልሰሙ ሆነዋል። አንድም ሚዲያ ስለ ሞታችን አልዘገበም ብለዋል የአካባቢው ኗሪዎች። በኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ ም 298 ሰው በጉምዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁኑ ጥቃት ከአንድ ቤተሰብ ስድስት አባላት የተገደሉባቸው እንዳለም የታወቀ ሲሆን በአካባቢው በአብዛኛው የሽናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መሃል አብዛኛዎቹ የብሔሩ ተወላጅ መሆናቸው ታውቋል። አሁን ሟቾቹን እየቀበሩ ነው። ደውለው የነገሩኝ የጉምዝ ልጆች ስድስት ናቸው በማለት አንድ የጉሙዝ ብሔር ተወካይ ስሜ አይጠቀስ ብሎ ነገሩኝ ሲል የዘገበው መሰረት ሚዲያ ነው። የክልሉ መንግስት እንዲሁም የፌዴራል መንግስት ከአሁን በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽበት ቤት ትኩረት ለባኩ ጂ ቀበሌ ነዋሪዎች የሸኔ ታጣቂዎች ተኩስ በመክፈት እና ቤት መማቃጠል ላይ ይገኛሉ። የጸጥታ ኃይሎች እንዲደርሱላቸው ጥሪ አስተላልፈዋል፣ በማለት በፌስቡክ ገጹ ላይ አጋርተዋል። በዚህ ዙሪያ የክልሉን ፕሬዚዳንት አቶ አሻር ሊያሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊውን አቶ መለስ የየንን በስልክ ለማግኘት ያደረግነው ሙከራ አልተሳካም፣ ብለዋል መሰረት ሚዲያ።